በሴኔጋል ለቅዱስ ሉዊስ አገረ ስብከት አዲስ እጩ ጳጳስ ተሰየመ። ርዕሰ ሊቃኑ ጳጳሳት ፍራንቺስኮስ በቡርኪና ፋሶ የሚገኘው የምዕራብ አፍሪካ ካቶሊክ ዩኒቨርሲቲ አለቃ በመሆን ሲያገለግሉ የነበሩትን ሞንሲኞር አጉስጢኖስ ሲሜልን በሴኔጋል የቅዱስ ሉዊስ አገረ ስብከት እጩ ጳጳስ አድርገው ሰየሙ። በሴኔጋል የዳካር ካቶሊክ አገረ ስብከት አባል የሆኑት ሞንሲኞር አውጉስጢኖስ ሲሚል የቅዱስ መንበር መግለጫን ተከትሎም በቅዱስ ሉዊስ አገረ ስብከት ሲያገለግሉ የነበሩትን ሊቀጳጳስ ጳጳስ አንድሬን በምትካት ነው እጩ ጳጳስ ሆነው የተሰየሙት። በፈረንጆቹ 1959 የተወለዱት አውጉስጢኖስ ሲሚል በ1983 የክህነት ማዕረጋቸውን ሲቀበሉ በቀኖና ሕግም የዶክትሬት ዲግሪ አግኝተዋል። አውጉስጢኖስ ሲሚል በክህነት ዘመናቸው የምዕራብ አፍሪካ ካቶሊክ ዩኒቨርሲቲ አለቃ ከመሆን በተጨማሪ በሴኔጋል የካቶሊክ ቤተክርስቲያንን በተለያዩ መንፈሳዊ ስራዎች ሲያገለግሉ ቆይቷል። ከ በላይ ምዕመናን በሚገ የሚገኙበት በፍርንጆቹ 1966 ወደ አገረ ስብከትነት ባደገው በሴኔጋል የቅዱስ ሉዊስ አገረ ስብከት የተሰየሙት እጩ ጳጳስ አውግስጢኖስ ሲሚል የጵጵስና ማዕረጋቸውን ከተቀበሉ በአገረ ስብከቱ ያገለገሉ 13ኛ ጳጳስ የሚሆኑ መሆኑን ኤሲ አፍሪካ ዘግቧል።